እዚህ በመቀጠል እንግዲህ ከውስጣችን አድፍጦ የተቀመጠ እያወቅ ነውም ሳናቀውም ከባህሪያችን ጋር ተስማምቶ አናኗራችንን እና የእሱን ስራ ሳያቆም የእኛ ስራውን ሳናውቀው የጎዳን መንፈስ የሚሸኝበት ነው። ካደከማችሁት፣ ከጠላችሁት፣ ካወገዛችሁት እየቀጠቀጣችሁ በጸሎት ቤት በስግደት ካሰለቻችሁት አሁን የመሸኛው ጊዜ ነው። መተትና ዛር፣ ቡዳ፣ ውቃቢ፣ አፍዛ ደንግዝ

መተት ሌላስ፣ አይነጥላ፣ ሌላስ፣ ቡዳ፣ ሌላስ ዛራ። መተት ስንት ናችሁ? ድምፅ ከፍ አድርገን ት ናችሁ? አምስት መተት የአምስት ሰው ማለት ነው ወይስ አምስት? የአምስት ሰው ከሀገር ውስጥ ነው ከውጭ ሀገር? እዛም አለ እዚህም አለ። እዛም በምግብ ገብተናል። እዛም በምግብ ክፋት ይሻገራል፣ ክፋት ያቋርጣል፣ ክፋት ይዞራል፣ ክፋት ይሯሩጣል። ተሰደንም መተተኞች ነን፣ አገር ቤቱም ሆነን እንደዚህ ሆነን። አዎ ስንወለድ አብሮ ነገር ነው፣ ከነገር ጋር ነው የተወለድ ነው። ቅድም እንዳልኳችሁ ነው፣ የሆነ ቦታ ላይ ታሪካዊ እውነታዎች ቆመውብን ነው የተወለድ ነው። ማንም ስምዛ ጠቋር አዳንሞቴ ምንድን ነው? ጠቋር አለው አዳልሞቴ ጫት እየቃሙ ጫት እየቃሙ ገብሩ ነበር። ዶሮ ይታረድልኝ ነበር። አዲስ ዓመት መጣ እያሉ አዲስ ዓመት ገበራለሁ። እና እሷ ስትወለድ አብረን የተወለድኩ መውለድን እንደ ቀልድ አድርግ ነው። መውለድ መውለድ እንደ ቀልድ ስለሆነ እንደ ቀልድ የተወለደው ትውልድ ይቀልድብሃል። የቀደሙት አባቶች ቅድም እንዳልኳችሁ ሊያ ስትወልድ እንዴት ነበር የወለደችው? እግዚአብሔርን በማመስገን ሁሉም ልጆቿ ላይ ክብር አሳድራለች፣ መንፈሳዊ ነገርን አሳድራለች፣ ጸሎትን አሳድራለች። ራሄል የእግዚአብሔርን ክብር ዝም ያለች ጊዜ ብንያም ተወለደ እና ለእስራኤል እንቅፋት ሆነ። ብንያም፣ በጠቅላላይ የብንያም ትውልድ ለእስራኤል ወገን እንቅፋት ነበረ። ከሰማንያ ሺህ ህዝብ በላይ በጦርነት እንዲፋጁ ምክንያት የሆነው የብንያም ነገድ ነው። በመጽሐፈ መሳፍንት ላይ የዘር ልዩነት የተፈጠረው በብንያም ነገድ ነው። በዚህ አይነት ሁኔታ ውስጥ ጣዖታት አብረው እየተወለዱ ቅድም፣ ጤናማ አይደለም ውልደታችን የሚለው ነገር ላይ ትኩረት ለዘመናት ስሰጥ ቆይቻለሁ ለዘመናት አሁን ግን ጫፍ ደረሰ። ክፋታችንም ጊዜያችንም ዘመናችንም ጫፍ ወጣ። ውድቀታችንም እልቂታችንም ጫፍ ወጣ። እዚህ ታስረናል የሚለው ነገር በማረጋገጫ እንጂ እንደዚሁ አይደለም። ስንት ዓመት አብረህ ተበበኩ ስትወለድ አብሬ የተወለድከው ዛር ነህ፣ አጋንንት ነህ፣ ዛር ሰይጣን ነህ ዛር ሰይጣን አይነ ጥላ ስትወለድ ትወለድ አይነ ጥላ አይነ ጥላ ከናት ከአባት ከናትም ከአባትም አለው የሁለቱም አለው። ምን አደረክ? እድሏን፣ እውቀቷን፣ ትምህርቷን ምን አደረክው? ባዶ ባዶ። አሁን እናቷ አለች እዚህ አባቷን አባቷን ወሰድ ነው። ሶስት አመት ሆኖ ሶስት አመት ሆኖ አሁን አራት አመት ሆኖ ነው። ናትየዋ ሄደች፣ መንፈስን አስረክበው፣ መንፈስን አውርሰው መሄድ። አሁን ምንድን ነው የምታወርሱት? ፈልጉ እስኪ መንደሩን፣ ቀየውን፣ ቤቱን፣ ወንበሩን፣ ቤቱን፣ እቃውን፣ ምን ልናወርስ ነው? አሁን እየተዘጋጀን ነው አሁን የምንጠጥቀው የምንቀማው፣ ልናወርስ አይደለም። አሁን ችም እንግዲህ ከዚህ በኋላ ያለው ትውልድም ነጥቆም፣ ቀምቶም፣ ዘርፎም ማውረስን ነው እንግዲህ አይደለን። እንደዛ ተደርጎ ይባረካል፣ እንዲያ ተደርጎ ይቻላል፣ እንደዛ ተደርጎ የሚወለደው ጥሩ ይሆናል ይመስላችኋል? አሁን ለቅሚያ ያሰፈሰፈከው ትውልድ እንዴት ነው ርስትንም፣ ቀየንም፣ መንደርንም፣ አገርንም ከተማንም ማውረስ እንዴት እንዴት ነገር ነው እንዴት ሊቆም ይችል ይሆናል እንዴት ነው ዘለቄታው እውነታው ታሪካዊ ጠባዩ እንዴት ነው የምንሽረው እንዴት ነው የምናፈርሰው እሺ እንዲህ እያደረጉ ው በቃ መንፈስ እያወረስን ነው ይሄድ ነው እና ገረፈችሁ አሁን አሰቃየችሁ ጸለየችብን ትንሽ አሁን አድክመናት ነበር አልቻላት ሰገደችብን። ቀጠቀጠች። ሰገደችባችሁ። ቀጠቀጠቻችሁ። ለምን ቀጠቀጠቻችሁ? ወሰደች። ምን ወሰደች? እኔ እንዲህ እንዲህ። ምን ምን መስቲካ ነው ከረሜላ ነው? በትክክል አትነግረኝም። እንደ ምን ወሰደች? አከታተላ ልዋስ እናበጣበጣቸዋለን። አሁን ትንሽ ልጇንስ ማበጣበጥ ነው። ልጅ ምን አልከኝ? ስንቴ መሰለ ስራችን ነው። ልጅ ምን አደረክ እኮ ነው ያልኩህ። እኛ ልጅቷ እንድትወልድ አንፈልግም። ህይወቷ ባዶ መስራት ነው። ጎበዝ ናት፣ ከሰው ትግባባለች። ብር እንድትይዝ አንፈልግም። ብሯ ምን ታደርገዋለህ? አሴር በልጆቹ የተባረከ ይሁን አደለ እንዴ? ዘር ማንዘሩ ተባርኮ ጌታን የምታቅፍ መቶ ስድስት ዓመት ሙሉ የምትኖር በእግዚአብሔር ቤት ውስጥ ነገሩን ችላ ይሄ ረበናቶቹን ካህናቶቹን የአይሁድን የሐሜት ጠባይ እሱን ሁሉ ችላ 84 ዓመት በቤተ መቅደስ ቆየች። 84 ዓመት ከዛ በፊት 22 ዓመት በመቶ ስድስት ዓመት ጌታዋን አየች። ጌታዋን ለማየት የቆየችው አሴር በልጆቹ የተባረከ ይሁን። የማ ድምፅ ነው? የሙሴ ድምፅ ነበር። የአሴር እንጀራው ገበታው ሰፍ ይሁን ይሄ የማ ድምጽ ነው? የአባቱ የያዕቆብ በጫት የተመረቀ ትውልድ ይው እነዚህ ነው። በጫት ውስጥ መመረቅ ያው እንግዲህ ሀረር ሂዱ ምን እንደሚመጣ አስቡት። ድሬዳዋ ሂዱ እንዴት አይነት ትውልድ እንዳለ ተመልከቱ። በአይነ ሊናችሁ ሂዱ እኔ ሄጃ አሉ አይቼዋለሁ ሂዱ ሄድ ወደዛ ወደ ሶማሊያም ሂድ። አቤት የጫቱ ትውልድ፣ የመናፍስቱ አለም ትውልድ፣ የውቃቢው ትውልድ፣ የዛሩ ትውልድ፣ ጉድ ነው የሚፈላው። ገና ውጠቅ፣ ሰውነቶ ውስጥ ወጥ ነው ውጠቅ። ፈተንበል ስንት ናችሁ? አሁን ሀምሳ ሺህ ደርሰናል። ከዛ በላይ ነበር ሀምሳ ሺህ አሁን ያላችሁት። ማንኛውም መናፍስት ለመኖር ችግር የለበትም። አንተ በሂሳብ ቁጥር ስታየው የት ቦታ ነው የተቀመጡት? ትላል ችግር የለበት። ስንት ናችሁ ሲለው፣ ጌታ በመጣ ጊዜ ለገ የሆነን አንድ ሻለቃ የመናፍስት ጦርነን አለው። ትምርክት ምክንያቱም ተፈጥሯቸው ከሳትና ከነፋስ የሆነ የጨለማ መንፈሶች ናቸው። አምሳ ሺህም ኖረ አንድም ኖረ እንትኑ አንድ ነው። ጥቃቱ አንድ አይነት ነው። ግን የስራ ክፍፍል አላቸው። ገንዘቧን የምታባክን የትኛው ነው? ዛሩ ነው? ቃቢው ነው ዛሩም አይነጥለው አይነጥለውም። አንፈልግም እንድት ይዛ አንፈልግም አንፈልግ እንድት ይዛ አትፈልግም። ትሰራለች ጎበዝ ናት። ይመጣል፣ ብሩ ይመጣል። እዛ በዚህ ሲመጣ በምን በምድር የምታባክንባት በምን በቃ ለሰው ትሰጣለች። ቃና አስገዛታለን። አንዳንዴ ኪሷ ውስጥ እራሱ አድርጋ ቦርሳ ውስጥ ጠፋ ትላለች። ሰላሳት አለ ስለብ ተብለ ስለብ ስልብ ነው ተብለ ጠቅላላ ስንት ናችሁ? 50 ሺ ነው። የመተቱ ስራ ምንድን ነው? ዋናው ቀንተን ነው። እሱ እንኳን ቀንተን ነው። የድል መተት አለን። መዛዟር ነው። ይሄ በፀጉር ይሄ ፀጉር ኮ ይነቀላል። ይሄ ሻሽ ሸፈኑት ኮ በሻሽ ባዶ ባዶ አርጋችሁ ወስደና ከዚህ ተወስዷላ። ፀጉር ሲወሰድ እሷ አየለችም ተኝታ ነበር። ከተኝታ ነው የሚወሰደው። የሚቆረጥ ነው ከፊት ላይ፣ ከመቀስ ከመቀስ ነው። እዚህ አይደለ፣ ግንባር አላት ልጅቷ። ብዙዎቻችን ብዙዎቻችን እድል ይወሰዳል፣ እድል ይሸጣል፣ እድል ይነገድበታል፣ እድል ይጠፋል ስንባል እንስቃለን። ትስቃለ እኮ ነው። አቤት አለመታደል! ሆኖ በዚህ በየትምህርት ቤቱ የወጣው ትውልድ ብትሉት፣ ብትሉት፣ ብትነክሩት፣ ምን ብትሉት አይገባው። ምክንያቱም እንትኑ ተወስዷል። ተወስዶ ዝም ብሎ ነው የሚንገላጀጀው ሰው እየመሰለ ሰው ያልሆነ ነው አብዛኛው። ምን እንደሚያደርግ ምን እንደሚያስብ፣ ራዕይም ተስፋም የለውም። ታሪካዊነትም በባህሪውም የለም። የሚያውቀው መንደሩንና አካባቢውን ነው። በዛችው ሁኔታ ውስጥ በቃ ያ ለዛውም ለአገሩም እዛው ለአካባቢውም ክብር የለውም። ለማቆሸሽ ነው የተወለድ ነው ለማቆሸሽ። ስናቆሽሽ ደግሞ መንደራችንንም ታሪካችንንም ቤታችንንም ጭምር ነው። ከተማ ሁሉ ቆሻሻ ብቻ እኮ ነው። እንዴ ድሮ በገጠር ገጠር ገበሬ ማህበር ውስጥ ድሮ ገጠር እንቅፋት የሆነውን ድንጋይ የሚያነሳ የወደቀ ቆሻሻ የሚጥል ህዝብ ነበረን እኮ። ከዚህ ከስልሳው ዘመን ጀምሮ ያለው በሙሉ የሚያቆሽሽ የበላውን ገራባ በየመንገዱ ላይ የሚጥል ጓሮውን የሚያገማ የሚያበላሽ መውጫ መግቢያውን መንገዱን እንቅፋት የሚያስቀምጥ የመኪና መንገድ ላይ ድንጋይ አስቀምጦ ዞር የሚል ጉድ እኮ ነው። እሽበል ተዘገጭ ጎጥንውጥ አፍላዊቱ ከአይኑ አውጣ በጌታችን በኢየሱስ ክርስቶስ ስም በስላሴ ስም በጣ በወላዲት አምላክ ስም በወላዲት አምላክ ስም በወላዲት አምላክ ስም በቅዱስ መርቆሪዎስ ስም

ከእናንተው መንፈስ ጋር እየታቁን መድረሳችሁ፣ ሰይጣን የምታደርጉኝ እኔ ነው። ጉድ እኮ ነው። ስንት ዘመን ይሆን እንግዲህ የምንሰደበው? ውሃ ማነሽ? ማን ነው ስብሽ? ሰሎሜ አይዞሽ። ትግሉ እንዴት ነው ነው ትክል ነው። ብዙዎቹ ወደ ውጭ ሀገር ሲወጣ ሚረ ሰላም የሚገኝ በረከት የሚገኝ ይመስላችኋል። እዚህ ሆነ አልቀናኝ የሚላሉ ምን ይላሉ? በቃ እንዴት ነው? በጣም ነው በሳቸው አባ አለቅሳለሁ። በቃ ይጨንቀኛል። በጣም ምን ሆኜ እኖራለሁ? ውድ ላይ ምንድን እኖራለሁ? በጣም ነበር የምትሰቃየው። ከቤተሰብ አብረው እየተወለደ ቤተሰብ አብሮ እየተጓጓዘ፣ በዚህ ላይ ምቀኛ ያመጣል። ቤተሰብ ላይ ያለው መንፈስ ምቀኛ ይጠራል። በሱ አለ ምቀኛ ሲሆን ደግሞ ከውስጥም ነው ከውጭ ብቻ አይደለም፣ ከቤትም ምቀኛ ይጠራል። ምቀኛን የሚጠራብን የተወለደብን መንፈስ ነው፣ አብሮን ያለው ነው። ስለዚህ ነው ከኢትዮጵያ ምቀኛ የማይጠፋው። ቢማር ምቀኛ ቢማር ምናልባት ምቀኝነት ይተዋል ስላልተማረ ነው እንላለን። አብ እንደዚህ አትበል እባክህ። ሳይማሩ ደጎች ነበሩ፣ ሳይማሩ ገሮች ነበሩ። እንዲያውም ስትማር ነው የበለጠ ምቀኛ ሆንከው። የስልሳው ዘመን ተምሮ አልነበረ ይህንን ዘመን ለምን አመጣት አለ። የአምሳው እና የአርባው ዘመን ተምሮ አልነበረ ይህንን ወቅት ለምን አመጣ ለምን አመጣ? መማር ያመጣው ችግር አይደለም። የተማረ አይደለ እንደ ወደ ላይ የሚወጣው የምንለው ታዲያ ወደ ላይ ወጥቶ ምንድን ነው? ወደ ታች ያለው የሚፈሰው ምንድን ነው? አይዞሽ። እንዴት ተረዳሽ? መንፈስ መኖሩ ገብቶች ነበር? አዎ፣ በፊት ጠራጠር ነበር እና እመጣለሁ። በቃ በአመት ሁለቴ ወር ላይ መጣሁበት ጊዜ አለ። እዛ ሲሄድ እዚህ ስመጣ ሰላም ሆናለሁ። ገዳም ሄዳለሁ፣ ጸለ ያለው ጸበል ተጠምቄ። ከዛ ወደዛ ሲሄድ ደግሞ ሁለት ወር ሶስት ወር ይቆይ እና ደግሞ በቃ ነገሮች ሁሉ ምን የሚሳኩ ነገሮች የሉም። በቂ ይጨንቀኛል፣ አለቅሳለው ግን ውስጤን ማንም አይረዳልኝም። በቃ እንደዚህ ሰው ሲያይ የሆነ ደልቶኝ በቃ ተመችቶኝ ምኖር ነው የሚመስላቸው። እኔ በቃ ቤቴ ገብቼ የማለቅ ሰው እኔ ነኝ የማውቀው። ጭንቀት ላይ ነኝ። እንዴት እንደምትጨነቂ ይገባሻል? አዎ፣ በቃ ማለት ለምንድን ነው እላለሁ። አንዳንድ ነገሮች ላይ ራሱ ወይ ሞክሬ ወይ ሳይሳካ ወይ ውስጤ ሰላም ሳጣ ምናምን ለምንድን ነው እላለሁ፣ እጠይቃለሁ። ራሴ ከዛ በኋላ ነው ቆይቷል፣ የእርስዎን ትምህርት ራሱ መከታተል ከጀመርኩኝ ከዛ ሁለት ዓመት ይሆነኛል። አሁን ትክክለኛ ሁለት ዓመት ይሆነኛል። በጣም መጽው መጾም ላይ መስገድ ምናም ጀመርኩኝ። ከዛ በኋላ በቃ ለውጡን እያየሁት መጣሁኝ ና አንዳንድ ጊዜ እንደውም አሁን ይች ሁለት ወር አዳክሞኛል። ደክሜ ነበረ እና ይታወቀኛል። ትግሉም ሜዛን ያህል ነው። ስበረታ ያው አቋ አለው ፈተናው ሜዛን ያህል ይጨምርብኛል። እና በዛ ነው ውስጤ ይጠራጠር ነበረ። ጸሎት፣ ስግደት ምናም ከጀመርኩኝ በኋላ መቁጠሪያ እነዚህ መቀዝቀዝ ከጀመርኩኝ በኋላ በቃ አንዳንዴ የጸለይኩ ራሱ ጠዋት ተነስቼ ያቅደሸልሸኛል። አልችልም በቃ ያስበረክከኛልና አዎ በቃ እኔ ይታወቀኛል ላውቀዋለሁ ላ ያጠምቀኛል በጣም ያቅደሸልሸኛል። በቃ ትጠራጠሪ ምን ይልሽ ነበረ? ከጸሎት በፊት መጠራጠር ያው የተለመደ ነው። እዚህም ቆመ ትጠራጠራለ፣ ሁልጊዜ ትጠራጠራለ፣ የእግዚአብሔርም ነገር ይጠረጥርሃል። በኋላ ሰው መሆንህንም ራሱ ያጠራጥራል። እሺ አዎ ማለት ስጸልይ በቃ ውስጤ በፊት ጠራጠራለውኝ። መጾም መጸለይ መስክር ከጀመርኩ በኋላ ግን በቃ እርግጠኛ ሆንኩኝ። በቃ በዛ ነው፣ ትግል ነው። ግን በጣም በጣም በጣም ትግል ነው። የሌሎች ችግርን ስታይ በቪዲዮ ትጠራጠር ነበር? በጣም ምን ይልሽ ነው? ውሸት ነው ይልሻል። አንዳንዴ ራሱ እንትን ይለኛል የሆነ ይቀይረኝ ነበረ። እያየውኝ ከስራ ገብቼ ማታ ማታ በቃ እንቅልፍ እንቅልፍ እያለኝ ራሱ አያለውኝ ከፍቼ ማለት ነው። እና የሆነ ቀይሮኝ ሲመልሰኝ እራሱ ይታወቀኛል መኖሩ። ገባሽ? በደንብ እየተረዳውት መጣው። ያው ስጠነክር እሱ ትክሉ በጣም ከባድ። ብቻ በርቺ ይሻባታል፣ በርቺ ይሻባታል። አንተ ምንድን ነው? ቆይ ቆይ ነው ናንተ ጨበሪ ምንድን ነው? መተት ነኝ። መተት ሰይጣን። ጸጉሩን የምትቋጥረው ወደዚህ ገ ፊቱ ወደዚህ። ስንት ዓመት ነው ከያዝከው? አስራ ሁለት ምን አደረገው? ቤተክርስቲያን ይወዳል፣ ጸሎት ይወዳል፣ ዲያቆን ነበረ። ሰው ይወዳል፣ ዲያቆን ነበር። ትግራይ ላይ፣ ትግራይ ዲያቆን ነበር። አሁን ምን አደረገው? አሁን አሳሳትኩት። ስራዬ ነው፣ ስራዬ ነው እ ምን አደረከው ነው አሳወድኩት። እንደዛ ሰው ይጣላል ከሰው አይዋደድም ጠብ ነው እንደዛ ነው። ብቻ ያል ይጣላል ከል ሰው ታዲያው፣ ኢትዮጵያ ምን እየጠጣላ አገሩ ሁሉ የሚጣላ እሱም ይጣላ ምን ያስገርማል? አገሩ ሁሉ እየጠጣላ ስራዬ ነው። ለምንድን ነው በብዛት እንደዚህ የሰሜኑን ሰው ምታጠቅ? ስራዬ ስለሆነ ስራዬ ነው። ያችሁ ዲያብሎስ ስራ ላይ ነው ያለው ክፉ መንፈስ ስራ ላይ ነው ያለው። በልቦት እናውጣ። ከእናትህ የመጣው መጣ ከባት ነው። ከእናቱ የመጣው ከባት አብረን የተወለድከው። እንዲህ ጸበሬ፣ ምንድን ነው የምታደርገው እንደዚህ? ጥፍር ቀለምም፣ ቀለበም አለ። አህ ወይ ታዲያ አዝ አልማዝ ነው አትለኝም። ማነው የቀባው? እናንተ ናችሁ። ጥፍር ቀለም ወይ ልፒስ ትክስ። የለም የለም?

አስራ አንድ አመት በአንድ ዘፈን ነው የገባው። እንግዲህ ዘፈን እቺ ዘፈኗንም እንኳ እዚህ ኢትዮጵያ ውስጥ ያለ ሰይጣን ምቀኛ ነው ራሱን እያገለገልከው እኮ ይመቀኛል። ራሱን እኮ ነው የምታገለግል ግን ድምፁ ያምራልልና እንቅ የኢትዮጵያ ሰይጣን ለምንም ነገር አይመችም። ለስልብና አይመች፣ ለመተቱ አይመች፣ ለተንኮሉ አይመች ተንኮል ትሰራ ትሰራና፣ ማርያም ማርያም ስትይ ደግሞ እናደድና ቁጭላ። ለምን ማርያም ጠራች? ነው አብዛኛው ወደ ቤተክርስቲያን የሚመጣው ተንኮሉን ለመናዘዝ ነው እንጂ በእውነት ከቅንነትና ከበጎነት ቢሆን ኖሮ እንዲህ አይነት ዝርክርክ ያለ ወገን አንሆነም ነበር። እና ስንት አመት ነው ከያዝከው? 11 አመት ቀጠቀጠ። አሁን በመቁጠር እንዴት አድርጎ ቀጠቀጠ? በኢየሱስ ክርስቶስ ቦላሪታ ምላክም እንድረተቃጠል እያለ ገሰናልሰግገርሰናል ሀሳብ ህዝቡ ላይ ምንም ማድረግ ነበረ ብክን እንዲል ነው። ሰው ብክ እንዲል የት አገር ሰይጣን? እኔ ከህንድ የመጣሁ በቴሌቪዥን የገባሁት ዛሬ እያንዳንዱ ሰው ጓደኛው፣ እናቱም፣ አባቱም፣ ወገኑም፣ ሀብቱም፣ እውቀቱም ሞባይል ሆኗል። ቁጭ ብልና ትጎረጎረን በትጎረጎርከው ልክ ደግሞ መንፈሱ እየገባ ቁጭ በአይን ይገባል። አለቀ አይን ይፈዛል። ነገ እንግዲህ